መሰንበቻን እያደመጣችሁ ነው ኤፍኤም አዲስ ዘጠና ሰባት ነጥብ አንድ ላይ ባሳለፍነው ሳምንት አንጋፋው የኪነ ጥበብ ሰው ጋሽ መርአዊ ስጦት ከዚህ ዓለም ድካም አርፈዋል የእሳቸውን ህልፈት ተከትሎ በተለይ ከሙያ ባልደረቦቻቸው መካከል በጣም ለሳቸው ቅርብ የሆኑትን ሌላኛውን አንጋፋ የጥበብ ሰው አርቲስት አልጋነሽ ታሪኩን አግኝተን ቆይታ እናደርግ ነው የሚሆነው በጣም ቅርበት አላቸው በሙያም ብዙ አሳልፈዋል መስመር ላይ እንግዲህ እንዳገኘናት እየተነገረን ነው። አንቺ በሉኝ ስላለችን አልጌ፣ በዛ መንገድ እንቀጥላለን። እንዴት አለሽ አልጋነሽ? ደና እግዚአብሔር ይመስገን እንደምናለ። በጣም አመሰግናለሁኝ። በቅድሚያ ያው በሆነው ነገር ለአንቺም ለሙያ ባልደረቦችም መጽናናት እንመኛለን። ከትውውቃችሁ ብጀምር ደስ ይለኛል። ከጋሽመራዊ ስጦት ጋር ትውውቃችሁ እንዴት ያለ ነበረ? እኔና ጋሽመራዊ ትውውቃችን ያው ምልህ

እንደተቀጠል ሙያውን እንድንለምደው ሙያውን እንድንወደው ሙያውን እንድናከብረው፣ አይደለም ሙያውን ማክፈርና መውደድ፣ አልባሳቱን የሚሰጥህን ሁሉ ጌጣጌጥ፣ ምን ወድህ እንድትሰራው መድረኩን እንድትወደው የሚያደርግ አባትም ወንድምም ጓደኛም ነው ጋሽ መርአዊ ጋሽ መርአዊ። ልነግር በማልችለው መንገድ እሱ በሚነግርህ ወይም እሱ አርጉ በሚልህ እሱ በሚያስተምርህ የሀገር ፍቅር የባንዲራ ፍቅር ሲነግርህ አንተ የት እንደምትደርስ ሲነግርህ ለራስ የሚሰጥህ ስሜት ብዙ አለ። ቅርበታችሁ በጣም ጥብቅ እንደሆነ ሰምቻለሁኝ። ለዚህ ደግሞ ብዙ ማሳያዎቹ መጥቀስ ይቻላል ይላሉ አልጋነሽ ላንቺም ለጋሽ መራዊም ቅርብ የሆኑ ሰዎች እና የዚህ ማሳያዎችን ከአንቺ ባደምጥ ደስ ይለኛል። ጋሽመራዊ መራዊ ከኔ ጋር ያለው ቁርኝነት በጣም በጣም በጣም ቅርበት አለን። ጋሽ መራዊን በጣም ነው የምወደው፣ በጣም ነው የሚወደኝ። ለሙያ ሁሉ ለምሰራው ሁሉ አይደለም ለምለብሰው አልባሳት ስለብስ እኔ ቆንጆ እንዲነው እልበስ እንዲነው እንዲመሆን እያለ ለእኔ የሚሰጠኝ ነገር ልነግርህ አልችልም። ከልጆቹ የሚለየኝም አይመስለኝም እና ጋሽመራዊ እና እኔ በጣም ብዙ ቅርበት አለ። በጣም ነው የምልህ። ጋሽመራዊ ከባለቤቱ ጋር ከነ አቢይ ጋር ከነ ኢትዮጵያ ጋር እኔ ከልጆቹ ሁሉ ጋራ ከልጆቹ ጋራ በጣም ቤተሰብ እና ቅርብ ነው። ጋሽመራዊን ራሱን እኮ ስታየው ብሔራዊ ትያትር ነው፣ አርቲስቱን ነው። ጋሽመራዊ ማለት ለእኔ ብቻ እንዳይመስልህ። ከህመሙ አይደለም፣ ከህመሙ በፊትም እኔ ጋሽመራዊን አለ አለይም የሚፈልግበት ቦታ ማድረስ እፈልጋለሁ፣ መውሰድ እፈልጋለሁ የሚሄድበት ቦታ። በቃ ከጋሽመራዊ መለየት አልፈልግም፣ ጊዜው ካለ ማለት ነው። ለምን መሰለህ? እኔ በጋሽመራዊ ይከበራለሁ፣ በጋሽመራዊ ይወደዳለሁ። ጋሽመራዊ ሲያደምቁት እኔን የሚያደምቁኛል። ስለዚህ እኔ ከእሱ ጋር እየሄድኩ የምከበር ምወደድ ከሆን መለየት አልፈልግም። ገባ። ለራሴም ነው ብዬ አስባለሁ አንዳንድ እኔ የትም ቦታ ሲሄድ እኔ ባደርሰው እኔ በወስደው ጋሽ መርአዊ ነው እወዳለሁ። ጋሽ መርአዊ ስጦት ከስድስት ወር በፊት ይመስለኛል በኢቲቪ መዝናኛ ቻናል ላይ በቤታችሁ በነበረ ፕሮግራም እናንተ ተገኝታችሁ ጥሩ ጊዜን አሳልፋችኋል። በጣም ደስ የሚል ፕሮግራም ነበረ። ያኔ ነው እኔ በቴሌቪዥን መጨረሻ ያየኋቸውና እቤት በዋሉ ጊዜ እንደው ሄዶ የመጠያየቁ ነገር ነበር ለመጨረሻ ጊዜ የተነጋገራችሁት ነገርም ካለ ምናልባት ቤት መዋላቸው እስከ ህመም ጋር ይገናኝ ነበረ ቤት በኋላ ጊዜ ጋሽመራዊ ታማ አይደለም ቤት የዋለው ኮቪድ ሲገባ ነው ከብሔራዊ ቲያትር የቀረ እንጂ ጋሽመራዊ ከብሔራዊ ቲያትር ጋር ቀረ ማለት ብሔራዊ ትያትር ህንፃው ከዛ ተነስቶ ይሄዷል ማለት ነው እውነቱን ነው የምነግርህ ብሔራዊ ማለት ጋሽመራዊ ነው መራዊ ማለት ብሔራዊ ቲያትር ነው ስለዚህ ከዛም ስለማታጣው አሁን ኮቪድ ሲገባ በኮቪድ ነው የተለያየ ነው የተለየ የቀረው ከብሔራዊ ቲያትር ማለት ነው። ከኛ ጋር ሰዓት ነው። በዚህ ምክንያት እኔ ብቻ ሳልሆን ብዙ ጓደኞቹ የሙያ ጓደኞቹ ብዙ ይጠይቁታል። እኔ ግን እነሱን ሳላይ ሳልጠይቅ መዋል ትንሽ ይከብደኛል። እኔ ባልሄድም እንኳ በስልክ እደውል፣ ስልክ እደውላለሁ፣ አገኘዋለሁ ሁለት ሶስት ቀን እኔም ከቀረው አልጋነሽ። ባለቤቱ አልጋነሽ ነው ስሟ፣ አልጋነሽ አልደወለችም ይላል። እና እኔ ስደውላል አሁን ጠይቆች ነበር ትለኛለች ሄዳለሁ ወይ ደውላለሁ ወይ ያገኘዋለሁ እና የኔ ቅርበት ትንሽ ለየት ያለ ይመስለኛል ከሌላው በዚህ በዚህ ነው። ለራሴ ምስል ነው እና ጋሽመራዊን አልታመምም። ጋሽመራዊ አልታመም አልታመም። ምክንያቱም እቤት ዋለ መውጣት እንደ ድሮ ወደዛ ወደዚህ ስለማይል እየደከመው መጣ እንጂ አልታመም። ጋሽመርአዊን በኢትዮጵያ ኪነጥበብ ውስጥ በሙዚቃው፣ በቲያትሩ በተለየ መንገድ እናነሳቸዋለን እና በተለይ አሁን ላይ የሚገኙ ሙያተኞች ከጋሽመርአዊ ምን ይማራሉ? ምን ቢወስዱ፣ ምን ቢጠቀሙት ያለሽ አልጋነሽ? አሁን ለአሁኑ ትውልድ፣ ከዛም በፊት ላለ ትውልድ መሰረቱ መርአዊ ስጦት ማለት ይችላል። አሁንም ቢሆን ያለው ትውልድ የጋሽ መርአዊ ዜማ ያልዘፈነ ያላንጎራጎረ በነ መን ልኮስናች ናቸው ነጠለላ ከበደ በሌሎችም የተዘፈነውን የትም ቦታ አይደለም በለው ሆነ ቦታ በለው ትሰማለህ፣ የጋሽ መርአዊ ዜማ። ሌላው እንደኔ ነው፣ ለእኛ እንዳደረጉት ነው። ጋሽ መርአዊ ሁሉንም ቀርጸዋል። ጋሽ መርአዊ ደራሲ ነው። ጋሽ መርአዊ ጸሐፊ ነው። ጋሽ መርአዊ አሬንጅመንት የሚሰራ ሰው ነው ጋሽ መርአዊ። ቲያትርን እንደ ሴት ቀሚስ ለብሶ የሰራ ነው ጋሽ መርአዊ። እንደ ወንድ ደግሞ የወንድ ልብስ ለብሶ ቲያትር መድረክ ላይ ሲሰራ ያደገ ሰው ነው ጋሽ መርአዊም ትልቁ ነው አይደለም። እዚያ የገባው ልጁ ነው የገባ ነው። ሙያውን ለሰው ሰጥቶ ማለፍ የፈለገ መርአዊ ሰ ትልቅ ኃይል፣ ጥበቃ ኃይል፣ ጽዳት ኃይል። ጋሽመራዊ ማለት እኮ እንዴት ብዬ እንደምገልጽልህ አላውቅም። ናይ አንቺ እንዲህ ላድርግልሽ፣ ናይ አንቺ እስኪ ቡና ጠጪ፣ እስኪ አንቺ ምሳ በይ፣ መጽሐፍ ተገዝቶ የማይሰጠው የሚፈልገውን ነገር ገዝቶ ትንሽ ትልቅ ሳይል ሰው በመሆኑ ሰው ማለት አንድ ነው ብሎ የሚያምን ሙያውን ለማንም ሰው ያለፈ እንደ ጋሽ መርአዊ ነው። ይቻላል። በጣም ጥሩ። በጣም እናመሰግናለን ለነበረን ጊዜ። ጋሽ መርአዊ ስጦት በሁሌም በጥበብ ስራቸው እየታወሱ ይኖራሉ። ለቤተሰቦቻቸው፣ ለወዳጆቻቸው መጽናናት እንመኛለን። ለሰጠሽን አጠራ ለምስክርነት ግን በጣም አመሰግናለሁ አልጋነሽ። በጣም በጣም ነው ማመሰግነው። እግዚአብሔር ይስጥልኝ፣ ዜሬ ያክብርልኝ፣ አክብርልኝ። በእኔ ተገልጾ አያልቅም። ግን እናንተ ትንሽ ነገር ልናገር፣ እናንተም አኩራችሁ ስለጠየቃችሁኝ አመሰግናለሁ። እግዚአብሔር ይስጠልኝ። የእሱንም ነፍስ በደጋጎቹ ገን ያስቀምጥልን። እሺ መሰንበቻ ይመለሳል። አብራችሁ